ፋንታ ያስጠለኝ ወደ ቤተሰቦቻችን፣ እንዴት አላችሁ? ፍሬስ ፋንታ ነው ሁሉኝ ከአዳይ ፓረንቲንግ ኮንሰልታንሲ ኤንድ ትሬኒንግ ሴንተር። እንግዲህ የዛሬው መልእክት ለወላጆች እንደ መልዕክት ነው ወይም እንደማሳሰቢያ ነው የሚናገረው። ብዙ ጊዜ እንግዲህ አንዱ መምህራን እና ወላጆች ኮምፕሌን ከሚደራረጉበት ነገር አንዱ ምንድን ነው፣ መምህራን ኮምፕሌን የሚያደርጉት ምንድን ነው፣ ወላጆች ልጆቻችሁን አይከታተሉም የሚል ነው። በእርግጥ ብዙ ወላጆች ይከታተላሉ። በዛው ልክ ደግሞ ምንም ዞር ብለው ማያዩ ወላጆችም አሉ። ይህ ፋክት ነው። ነገር ግን እንደ አንዱ እንግዲህ ወላጆች ደግሞ መልስ ሲሰጡ የሚያነሷቸው ሽች ደሎ ነው። አንደኛ እኔ አልተማርኩም፣ አሁን ልጆች የሚማሩበት መንገድ እኔ አላውቀውም የሚል ነው። ሁለተኛ ደግሞ ጊዜ የለኝም። እነዚህ ሁለት ሽዎች ተደጋግሞ የሚመጡ ችሎች ናቸው። ነገር ግን የመጀመሪያው ነገር ወላጅ ከወላጅ በላይ ልጅን ማኔጅ ሊያደርግ የሚችል ሰው ወይም ደግሞ አሳልፈን ለሌላ ሰው ሚስት ፍጹም ተገቢ ያደለ። የመጀመሪያው ሰው ልጁን ማኔጅ የሚያደርገው ወላጅ ነው። ስለዚህ ባካቸ ወላጆች ይህንን ኮምፕሌን የምትቀርፉበት መንገድ መፍጠር የተሻለ ነው። ኢኒስቴር ደግሞ ወላጆች ምን ሊያቀርቡ ይችላሉ? በተለይ ልጆች ብዙ ወላጆች ሊሰጧቸው ያ ማለት በኤክስፒሪየንስ በትምህርት ብቻ ላይሆን ይችላል። በኤክስፒሪየንስ ያገኟቸው እውቀቶች አሉ። እነዚን እውቀቶች ሼር ማድረግ ይችላል። ይሄ ወክ ሊያደርጉ ሊሆን ነው ይችላል እየተጫወቱ ሊሆን ይችላሉ። ልዩነቶችን ማሳየት ምክንያቱም አንዱ የሃይ ኦርደር ቲንኪንግ መንገድ አንደርስታንዲንግ ነው። አንደርስታንዲንግ የምንለው ምንድነው? ነገርን መረዳ። ለምሳሌ አንድ የአራተኛ ወይ አምስተኛ ክፍል ተማሪ ብንወስድ እና የአራተኛ ክፍል ተማሪ ብንወስድ ስለ ሜዥርመንት ወይም ደግሞ ልኬት ይማራሉ ተማሪዎች። እነዚህ ልኬት በሚማሩበት ጊዜ መምህሩ ሲያስተምር የካልኩሌሽን ኢሹ በቀላሉ ሊያስረዳ ይችላል። ነገር ግን ልጆች አሁን ድረስ በቀላሉ የማይረዱት ነገር ምንድን ነው ካልን ዲፍረንስ መፍጠር። ይህ ማለት በሚሊ ሜትር እና በሴንቲ ሜትር ወይም ደግሞ በሴንቲሜትር እና በኪሎ ሜትር ወይም በኪሎ ሜትር እና በሜትር ያለውን ዲፍረንስ በጋፕ ወይም በስፔስ ማሳየት ተገቢ ነው። ይህንን አሁን ማንኛውም ወላጅ በቀላሉ ቤት ውስጥ ማሳየት ይችላሉ። ይቺ አንደርስታንዲንግ እንዲያለ ብዙ ጊዜ ልጆች አስተማሪ የሚያስተምረው ካልኩሌሽኑ በቀላሉ እንዳይረዱ እንቅፋት ይሆናል ማለት ነው። ሌላው እንደዚሁ እንግዲህ በቋንቋ አድርገን ያሉ አማርኛ ብዙ ወላጅ ተረት በተረት እንደዚህ እንደዚህ አይነት ነገሮች ብዙ ችግር የለንም እያሰባለሁ። ዞሮ ዞሮ ግን ብዙ ልናስረ እንግሊዝኛ ወይም ሌሎች ቋንቋዎች ላይም ስንመጣ ሲክዌንስ ኦርደር የሚደረጉ ትምህርቶች አሉ። ለምሳሌ በቅደም ተከተል ሻይ እንዴት ይፈላል? ቅደም ተከተሉ ምንድን ነው? አልጋ እንዴት የሚጠፋል ቅድም ተገጠሉ እንዴት ነው? እንዲህ እንዲህ አይነት ቀላል ነገሮች። ምክንያቱም ትምህርት የሚነሳው ከነባራዊ ሁኔታ ነው እንጂ ከነባራዊ ሁኔታ ውጭ ያለ ትምህርት የለም። ምክንያቱም ሳይንስ አሳደገው እንጂ ነባራዊ ሁኔታ ላይ ኦልሬዲ ኤግዚስት ያደረገ ነገር ነው። ስለዚህ ወላጆች ይህንን ጋር ሸፈን ነው የምታረጓት፣ ጥሩ ነው እላለሁ። መተናሰ ነው።